ሰላም የተወደዳችሁ ቤተሰቦቻችን እንዴት ሰነበታችሁ? ይህ ኤኖክ ሚዲያ ነው። በዚህ መራግብራችን በቲክቶክ መንደር የታዘብነውን አንድ ቁም ነገር እንነግራችኋለን። ሰብስክራይብ በማድረግ ቤተሰባችን ሁኑ። ለሌሎች እንዲደርስ ላይክ አድርጉልን። የተሳሳትነው እንድናስተካክል አስተያየተውን ያስቀምጡልን። በቲክቶክ መንደር አማራውም ኦሮሞውም ትግሬውም ጉራጌውም ደቡቡም ምስራቁም ሁሉም ብሔረሰቦች ይጨፍራሉ። ጎንደሬውም ዋንጫውን ይለቀልቃል፣ ጎጃሚውም ይንቀጠቀጣል። ወሎም ሸዋም እንደ ሙዚቃ ስልቱ ዳንኪራውን እያስነካው ነው። ጉራጌውም ወለጋውም ወላይታውም ጭፈራውን እያቀለጠው ነው። በቲክቶክ ሰፈር ሃይማኖተኛውም ፖለቲከኛውም ቀልደኛውም ተሳዳቢውም ወጥ ቤቱም ስጋ ቆራጩም ገጣሚውም ታጣቂውም ነጋዴውም ሱሰኛውም በየመልኩ ይገኛል። ብዙዎቹ ራሳቸውን ይሸጡበታል። ትልቅ የሽቀላ ድል የሚገኝበት ዲጂታል መርካቶ ሆኗል ማለት ይቻላል። ሽቀላው በአብዛኛው ማስታወቂያ ሲሆን፣ የተለያዩ ምርቶች፣ አገልግሎቶች እንዲሁም ዳሌ እና ጡት ናቸው። የጡትና የዳሌ ማስታወቂያዎች የሚሰሩት በዘፈንና በዳንኪራ ነው። የጎንደር ባህላዊ ጭፈራ የሚከወነው በትከሻና ባንገት አልፎ አልፎ በደረት ቢሆንም በቲክቶክ ስቱዲዮ ግን የሚከወነው በልብስ በተወጠረ ዳሌና ሶስት አራተኛ እርቃኑን በሆነ ጡት ነው። በጎጃም ጭፈራ የሚንቀጠቀጠው ጫፉ ብቻ የተሸፈነ ጡት ነው። ትክክለኛ ጭፈራ እንኳን መዞሩን ትቶ የሁለታ ባህላዊ ጭፈራ መስሏል። በቲክቶክ ሰፈር ጀግኖቻችን የሚወደሱባቸው ዘፈኖች ለጡትና ለዳሌ ማስታወቂያ ማጃቢያነት ውለዋል። ወንድ ተመልካቾች በቴዎድሮስ የጀግንነት ዜማ የታጀበ ዳሌ አይተው የጀግንነት ስሜታቸውን ሳይሆን ሲብ ስሜታቸውን አነሳስተው ከንፈራቸውን በምላሳቸው ያርሳሉ። በቲክቶክ ሰፈር ፋኖ ተሰማራ እንደ ሆቺሚኒ እንደ ቼኩቬራ የሚለው የትግል መቀስቀሻ ዜማ እና አሞራው ከአሞራው የሚለው ሙዚቃ ከቀጭን እስከ ወፍራም ዳሌ ሲወዛወዙበት ትመለከታለን። ጎንደር ጎንደር የሚለው የቴዲ አፍሮ ሙዚቃ በአጎጠጎጤና በእንብርት አምላክ የተባለ እርቅ አንጡት ግራና ቀኝ ሲወዛወዙበት መመልከት ልማድ ሆኗል። የዳሌና የጡት ማስታወቂያ በተለያየ አለባበስ ይከወናል። በረጅም ቀሚስ በጂንስ እና በታይት እጅግ ባጠረ ቁምጣና ቀሚስ እርምጃ ተጨምሮበት እሽክርክሪት ጭፈራ ተከሽኖበት የሚከወን ሲሆን የጡት ማስታወቂያ ደግሞ ብዙ ጊዜ በመቀመጥ ጫፉ ብቻ ተሸፍኖ የሚከወን ነው። እውነት ለመናገር አብዛኞቹ ዳሌዎች የፈጣሪ ስራ ውብ መሆኑን የሚያረጋግጡ ቢሆኑም ጥቂቶቹ ግን ከመቀመጫነት የዘለለ ፋይዳ ያለቸው አይመስሉም። ጡቶቹም ቢሆኑ የዋና ሳይሆን አዞ የነከሳቸው ይመስላሉ። በተጨማሪም ሰባት ያጠቡ የቤተሰብ መምሪያ ምክር ያልሰሙ መሆናቸው መገመት ቀላል ነው። ሴቶች በቲክቶክ መንደር መጨፈራቸውና ውበታቸውን ማሳየታቸው ክፋትም ነውርም የለውም። ጥፋቱ ባህልና እሴትን አለማክባራቸውና ራቁት ሆኖ አደባባይ ላይ መውጣታቸው ነው። ሃይማኖታዊና ህጋዊ ክልከላዎችን መተላለፋቸው ነው። ጭፈራቸው ከኢትዮጵያ ስነ ስርዓት ስላፈነገጠ ነው። አብዛኛው ራቁት የቲክቶክ ዳንኪረኛ ውበትንና መዝናናትን ከማሳየት አልፎ ወሲብ ቅስቃሽ ሆኗል። ይህ ዳንኪራ በመጠጥ ቤት ሆኖ ባለቀለም መብራት ቢበራበትና ቀጠን ያለ መሰሶ እንጨት ቢተከል በፊልም የምናየው ስትራይፕ ዳንሰር ናቸው ብለን የተወሰነ ብርነቶች ለመወርወር ይዳዳን ነበር። ስትሪፕ ዳንሰር ወደ አማርኛ ዳንኪሮኛ ስንመልሰው የቲክቶክ መንደር የምሰሶ ዳንኪረኞች የሚል ትርጉም ይሰጠናል። አብዛኞቹ የቲክቶክ ራቁት ዳንኪረኞች ይህንን የሚያደርጉት በኢኮኖሚ የተሻለ ሰው አይን ውስጥ ለመግባት እንደሆነ መገመት ቀላል ነው። በዚህ መልክ የሚፈጠሩ ግንኙነቶች ቢሳካ፣ በትዳር ለመተሳሰር፣ ባይሳካ ለጥቂት ጊዜ በቲክቶክ ስቱዲዮ የጨፈሩበትን ዘፈን ወደ ጭፈራ ቤት ወስደው አሸሸ ገዳሜ ለማለት ነው። ይህ ደግሞ ለታዳጊ ህጻናት አጓጉል ትምህርት የሚሰጥ እሴትንና ባህልን የሚያስጥል ነገር ግን በዳሌና በጡት የሚመጣ ሀብታምና ባለጸጋ ለትዳር አይሆንም ለትንሽ ጊዜ አሸሼ ገዳሜ ቢልም አዋርዶና ክብርን ነቅቶ ማባረሩ አይቀርም። ትዳር ቢመሰረት እንኳን ዳሌ ሲላለ አጎጠጎጤ ሲውድቅ ሌላ ባለ አጎጠጎጤና ባለ ዳሌ መፈለጉ አይቀርም። ስለዚህ ሽፍንፍን ብሎ ገመናን ክትት አድርጎ ውበት ሲረግፍ የማይሸሸውን ትክክለኛውን ውሃ አጣጭ በትክክለኛው መንገድ መፈለግ የተሻለ ነው። በሌላ መርሃ ግብር እስከምንገናኝ ሰላምና ጤና እንመኛለን።